ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንደምን አላችሁ? በዛሬው ዝግጅታችን ስለ ኢሉሚናቲና ሚስጢራዊ ቡድኖች ዝርዝር መረጃዎችን ይዘን ቀርበናል። በቅድሚያ ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲጀምሩ በትህትና እንጠይቃለን። በመላው ዓለም ያሉ ህዝቦች እንዲሁም ሊቃውንት በየዘመናቱ ለሚነሱ ውስብስብ ምላሽ አልባ በሐሳብ ደረጃ ያሉ እጅግ ሚስጢራዊ የሆኑ በህቡ ቡድኖች የተሰወሩ በሳይንሳዊ ወይም በተጨባጭ መረጃዎች ሊረጋገጡ ያልቻሉ ወይም የማይችሉ ጥያቄዎችን ወይም ንድፈ ሐሳባዊ መላምቶችን ያነሳሉ። ከነዚህም ለዘመናት ከሚነሱ ታላቅ ጉዳዮች አንዱ የኢሉሚናቲ ማህበረሰብ ነገር ነው። ይህ በርካታ የዓለም ህዝቦችን በሁለት ጎራ የከፈለው የኢሉሚናቲ ጉዳይ የዓለም ዕጣ ፈንታ የሚዘወረው በድብቆቹ በማኅበረሰቦች በኢሉሚናቲዎች ነው እያሉ የራሳቸውን መገለጫዎች የሚያቀርቡና በተቃራኒው ደግሞ ኢሉሚናቲ የሚባል ሚስጢራዊ ማህበረሰብ የለም፣ ይህ የፈጠራ ሐሳብ በሕዝቦች መካከል ፍርሃትን ለመፍጠር የሚደረግ ተራ ሐሳብ ነው የሚሉና ለዚህም የራሳቸውን መቃወሚያ ሐሳቦችን የሚያቀርቡ ሰዎችም ይገኛሉ። ውድ የዳርቲዩብ ሳምንታዊው የድንቅ ዓለም ፕሮግራም አድማጭና ተመልካቾቻችን እርሶ ኢሉሚናቲዎች አሉ ከሚሉት ወይስ ኢሉሚናቲዎች የፈጠራ ወሪዎች ናቸው ከሚሉት ወገን ነዎት? እኛም ለዛሬ በነዚህ ሁለት ጎራዎች የተከፈለውን የኢሉሚናቲ ነገረ ጉዳይ እንዳስሳለን። ከበርካታ ዓመታት በፊት ኢሉሚናቲ የሚለው ቃል አወዛጋቢ ስያሜንና ትርጓሜን ይዞ ቆይቷል። ኢሉሚናቲዎች በሚስጥር ዓለምን ተቆጣጥረው አዲስ ስርዓት ሊዘረጉ ነው የሚለው መላመት ለዓመታት በብዙ ሕዝብ ዘንድ ተደጋግሞ ይደመጣል። የዚህ ሐሳብ መነሻ የሆነው ጉዳይ በአውሮፓውያኑ በ1960ዎቹ ዘመን የነበረው ልብ ወለዳዊ ክስተት ነበር። ይህ በጀርመን ሀገር የነበረው ኢንላይትመንት ኢራ ወይም የእውቀት ብርሃን ዘመን ከኢሉሚናቲ መነሻ ጋር ይተሳሰራል። በዛን ዘመን በጀርመን ስሙ የገነነውና ባቫሪያን የሚባለው ሚስጥራዊ ስብስብ ነበር። የዚህ ቡድን እንቅስቃሴ እንደ አውሮፓውያን አቆጣጠር በ1776 ተጀምሮ ነበር። በተለይ በቡድኑ ውስጥ የነበሩትና የተማሩ ሰዎች ተሰባስበው ሃይማኖታዊ ሥርዓትንና መዋቅርን ይነቅፉ ነበር። በዘመኑ ፍሪሜሰን እንደተባለው ቡድን ሁሉ ሌላ ሚስጥራዊ ቡድን የሆኑት ኢሉሚናቲዎች ተራማጅ አስተሳሰብ ያላቸው ተደርገው ቢወሰዱም በአንጻሩ ወግ አጥባቂና ክርስቲያን ተቾች ግን አልተቀበሏቸውምና ለተወሰነ ጊዜ ጠፍተው በ1960ዎቹ ዳግመኛ አንሰራሩ። አሁን ያለው ኢሉሚናንቲ ከባባሪያን ሚስጥራዊ ቡድን እንደሚለይ በኢሉምናንቲ ላይ ጥናት የሰራው ዴቪድ ብራምዌል ይናገራል። በምስራቃዊው ፍልስፍና የሚመራ ከተለመደው ባህላዊ አካሄድ የሚጻረር ንቅናቄን በምዕራቡ ዓለም የተስፋፋበት ወቅት ነበር። በወቅቱ ፕሪንስፒያን ዲስኮርዲያ የሚል መጽሐፍ ታተመ። ይህ መጽሐፍ መንግሥት አልባ ሥርዓትን የሚያቀነቅኑ ሰዎች ኢሪስ የምትባል የቀውስ አምላክን እንደሚያመልኩ ልብ ወለዱ ያተታል። ከዚህም ጋር ተያይዞም የልብ ወለዱ ታሪክ ማኅበራዊ ነውጥ ማስነሳት የሚፈልጉ ቡድንን ሕይወት ያስቃኛል። ይህንን መጽሐፍ ካዘጋጁት ሰዎች መካከል አንዱ ሮበርት አንቶን ዊልሰን ነበር። ይህ አስተሳሰብ ዓለም አምባገነን ሆናለች፣ ቁጥጥሩ ጠንክሯል ብሎ ስለሚያስብ ማኅበራዊ ነውጥን በማስነሳት ለውጥ እንዲመጣ ይሻል። መገናኛ ብዙሃንን በመጠቀም ታዋቂ ባህልን በመገዳደር ሐሰተኛ መረጃዎችን በማሰራጨት ለውጥ እንደሚመጣ ያምን ነበር ሲል በኢሉሚናቲ ነገረ ጉዳይ ላይ ጥናቱን የሠራው ምሁር ዴቪድ ብራምዌል ይናገራል። ጸሐፊው ከሌላ ወዳጁ ጋር በመሆን ፕሌይቦይ መጽሔት ላይ ከአንባቢያን የተላኩ ናቸው ያሏቸውን ሐሰተኛ ደብዳቤዎች ያትሙ ነበር። ደብዳቤዎቹ ኢሉሚናቲ ስለተባለ ምስጢራዊ ቡድን መኖርን በሚገባ ይገልጻሉ። ሰዎች የሚያነቡትና የሚሰሙት ምን ያህል እውነት እንደሆነ እንዲጠራጠሩ የማድረግ መንገድ ነበረው። ብዙዎቹ ስለ ኢሉሚናቲዎች መኖር ማመን ጀመሩ። በተለይ የቡድኑ ምልክቶችና መገለጫዎች ናቸው ተብሎ የሚታመኑት ያልተለመዱ ቃላት ከጭራቅ ወይም ከሰይጣናዊ መገለጫዎች ጋር የተያያዙ ምስሎች ከመናፍስት ወይም ከአጉል ልማድ ጋር የተሳሰሩ ምልክቶችና ሌሎች በርካታ ነገሮች ለንግድ ለፖለቲካ ለመዝናኛ አሊያም ለማኅበራዊ ጉዳዮች መገለጫና ማስታወቂያ በመሆን በህትመትና ሚዲያዎች ላይ ይሰራጩ ነበር ጆኖፍ ኬኔድን ማንገደላቸው የሚለውን ጨምሮ በይፋ ከማይታወቁ ነገሮች ጀርባ ያሉት ኢሉሚናቲዎች ናቸው ተባለ። ወሬው እንዲሰራጭ ምክንያት የሆነው መጽሐፍ ተቀባይነት በማግኘቱ በዩናይትድ ኪንግደም ከተማዎች መካከል አንዷ በሆነችው ሊቨርፑል ውስጥ ቲያትር ሆነ። በተጨማሪም በ1975 ኢሉሚናቲን በመወከል ጌም ለመጫወት የሚያስችለውን ካርድ ሲታተም ከቡድኑ ጋር በተለምዶ የሚተሳሰሩ ምስሎች ታዋቂና ዝነኛ እየሆኑ መምጣት ጀመሩ አሁን ላይ ጆዚ እና ቢዮንሴን ጨምሮ በርካታ ታዋቂ ሰዎች ኢሉምናቲ ናቸው ተብሎ ይታመናል። እነዚህ ዝነኛ የሙዚቃ ሰዎች በተደጋጋሚ ጊዜያት ሶስት ማዕዘን ያለውን ቅርጽና ሌሎች ከቡድኑ ጋር እንደተያያዙ የሚታመኑ ምልክቶችን በመስራት በመድረክ ላይ ሲያሳዩ ይስተዋላሉ። ይህ ነገር እውነት ይሁን ሐሰት ባይታወቅም አሁንም ድረስ በ1960ዎቹ የተነሳው የሴራ ትንታኔ ዘልቋል። በዓለም ላይ በሕይወት የሌሉና በሕይወት ያሉ በርካታ ታዋቂና ዝነኛ ሰዎች ኢሉምናቲ ናቸው ተብሎ በተለያዩ የህትመት የሶሻል ሚዲያና ድረ ገጾች ላይ ይህ የሴራ ትንታኔ በስፋት ይሰራጫል። በኢሉምናቲ ጉዳይ በ215 ዘመን በአሜሪካ ሀገር በተሠራው ጥናትና ውጤት መሠረት ግማሽ የሚሆኑት የሀገሪቱ ህዝቦች ቢያንስ በአንድ የሴራ ትንታኔ ያምናሉ። በአንግላ ሩስኪን ዩኒቨርስቲ የምትሠራው ቪረን ሶዋሚን እንደምትለው በተለያዩ ምክንያቶች ሰዎች በሴራ ትንታኔ ሊያምኑ ይችላሉ። አንዳች ዓይነት የስነልቦና ጤና መዛባት እንዳለባቸው መላመት የሚያስቀምጡ ባለሙያዎችም አሉ። ሌሎች ባለሙያዎች ደግሞ በራስ መተማመንን የሚሸረሽር እውነታን ከመቀበል ይልቅ በርካታ ሰዎች ቀላል ምላሽ ወይም ማብራሪያ ያለው የሴራ ትንታኔ ሊመርጡ እንደሚችሉ ይናገራሉ። የተማሩ ሰዎች በሴራ ትንታኔ እንደማያምኑ በቅርቡ የተሰሩ ጥናቶች ይጠቁማሉ። ባለሙያዋ እንደምትለው በደቡብ እስያ ሀገራት የሴራ ትንታኔ ህዝብን ለመቆጣጠር በብዙ መንግስታት ዘንድ በጥቅም ላይ ይውላል። በተቃራኒው በምዕራቡ ዓለም ሰዎች አድማጭ እንዳጡ ወይም እንዳልተወከሉ ሲሰማቸው ፊታቸውን ወደ ሴራ ትንታኔ ያዞራሉ። የህግ ምሁሩ አዳሙ ሻፑት እንደ ኤውሮፓውያን አቆጣጠር በ1776 በኢንጎስልታድ ዩኒቨርሲቲ ውስጥ ኢሉሚናቲን ሲፈጥር በርካታና ጥልቅ ማብራሪያዎችን የያዘ መጽሐፍ አሳትሞ ነበር። የተወሰኑ ሀገራት መሪዎችም ይህንን የኢሉሚናቲ የሴራ ትንታኔ ሲያቀነቅኑ ይሰማሉ። በዚህ የሴራ ትንታኔ የሚያምኑ ሰዎች መደበኛ መገናኛ ብዙሃንን የማመን ዕድላቸው ውስን ነው። ምክንያቱም እነዚህ ሰዎች ለዘረኛ ለመጤ ጠልና ለአክራሪ እሳቢዎች ይጋለጣሉ ስትል ባለሙያዋ ታስረዳለች። በኢሉሚናቲ ጉዳይ ላይ ጥናቱን የሠራው ዲቪድ ብራምዌል እንደሚለው በ1960ዎቹ በጻፈው መጽሐፍ ኢሉምናንቲ እንዳግመኛ የቀሰቀሰው ሰው አሁን የሴራ ትንታኔውን እጅግ መስፋፋቱን ሲያይ ሊደነቅና ሊደሰትም ይችላል። በዚህ ጉዳይ ላይ ምርምር ያደረጉት ባለሙያዎች ደግሞ ሐሰተኛ መረጃን የመዋጋት ዘመቻ መስፋፋት፣ እንዲሁም ማህበራዊ ሚዲያ የሚገፋው መረጃ ሁሌም እውነት እንዳልሆነና የማጋለጥ ንቅናቄ ማደግ እንደ ኢሉምናቲ ያሉ የሴራ ትንታኔዎችን ያከስሙ ይሆናል ብለው ይገምታሉ። የኢሉምናቲ መነሻ መነሻ ሀሳቡ ከሁለት መቶ ዓመት በላይ አስቆጥሯል። ኢንጎልስታድ ከተማ የኢሉምናንቲ መነሻ ቢሆንም ሚስጢራዊው ስብሰባ የመደረጉ ነገር ከእውነት የራቀ ይመስላል። በአውሮፓውያኑ በ1776 ዘመን ላይ በኢንጎልስታድ ዩኒቨርሲቲ የሕግ መምህሩ አዳሙ ይስሻፑት ኢሉምናንቲን ፈጠረ። መነሻ ሀሳቡ የንግግር ነጻነት ያለበት የልሂቃን ስብስብ እንዲፈጠር ነበር። በቤተ ክርስቲያን መጽሐፍ መደብር ውስጥና ከጎቲክ ቤተ ክርስቲያን ፊት ለፊት የምትሠራው ሲስተር አና በባቫሪያን ከተማ ውስጥ የኢሉሚናቲዎች ስብሰባ እንደሚደረግ ሰምታለች ሲስተር አና ወደ አካባቢው ከፈረንሳይ ከዩናይትድ ኪንግደምና ከሌሎች አገራት በርካታ ሰዎች ለስብሰባ እንደሚሄዱ ብታውቅም ዳሩ ግን ይህ ስብሰባ የት እንደሚካሄድ በግልጽ የሚያስረዳ መረጃ የላትም ከፍሪሜሰንስ ሚስጥራዊ ቡድን በተጨማሪ የፈረንሳይ ፈላስፎች ተጽዕኖ አሳድረውበታል ሃይማኖታዊ ቡድን ሳይሆን ነጻ አስተሳሰብ የሚያስተጋባበት ቡድን መፍጠር ዓላማው አድርጎ ተነሳ ሆኖም ሃይማኖታዊ እሳቤ ዋነኛ ጉዳይ በሆነባት ከተማ ነጻ አስተሳሰብ ማራመድ ቀላል አልነበረም። ስለዚህ በኢንጎልስታንድ የተባለችው ከተማ የኢሉሚናቲ መነሻ እንደሆነች ይታመናል። መምህሩ በመጀመሪያ ለቡድኑ አባላት የመረጡት አምስት ጎበዝ የህግ ተማሪዎቹ ነበር። ከዚያም ቡድኑ በፍጥነት ተስፋፋ። አባላቱ የእውቀት ብርሃንን ለማሰራጫት በሚሞክሩበት ጊዜ የመንግስትንና ሃይማኖት ተቋማትን እንቅስቃሴ ተከትሎ መረጃ የሚያቀብሏቸው አባላት ነበሯቸው። የቡድኑ መሪዎችና አባላት ሀብትን በማከማቸት ያቀዱትን አስተምሯቸውን ለማስፋፋት ሞክረዋል። ከነዚህም ታዋቂው የጀርመን ዲፕሎማት የነበሩት ባሮን አዶልፍ ሐሳቡን ካስተዋወቁ ሰዎች መካከል በቀዳሚነት ይጠቀሳሉ። ይህ ቡድን የማስተማርና ተከታዮችን የማብዛት ተግባሩን በመቀጠል በጀርመኑ ግዛት በባቫሪያን ከተማ፣ በፈረንሳይ፣ በሃንጋሪ፣ በጣሊያንና በፖላንድ ያሉት አባላቶቹን ብዛት ከሁለት ሺህ በላይ ደርሰው ነበር። ጋዜጠኛው ማይክል ክሌነር እንደሚለው የኢሉሚናቲ ፈጣሪን አብዮተኛ ማለት ይቻላል። ሰዎች የተሻሉ እንዲሆኑ ያስተምራል። ማህበረሰብን መለወጥ ይፈልግ ነበር። የተሻለ ዓለምና አስተዳደር ማየት ይመኝ ነበር ይላል። በሚያስተምርበት ዩኒቨርሲቲ ከሚፈቅደው በተቃራኒው የሰው ልጅ እውቀቶች ሁሉ በትምህርት መሰጠት አለባቸው ብሎ ያምን ነበር። ቡድኑ በተመሰረተ በአስረኛው ዓመት ጸረ መንግሥት ንቅናቄ ሲያደርግ የተደረሰበት በመሆኑ አባላቱ ተበተነ እና የቡድኑ መስራች ወደ ጎተ ከተማ ተሰደደ። ሆኖም ግን ሚስጥራዊው ቡድኑ አልታገደም ብለው የሚያምኑ ሰዎች አሁንም ድረስ እንዳሉ የታሪክ ምሁራን ይገልጻሉ። በዩኒስቸር ዩኒቨርሲቲ የሚሠራው ዶክተር ማይክል ውድ እንደሚለው ኢሉሚናቲ ብዙ ንዑስ የሴራ ትንታኔዎች ያሉት ጥቅል መላመታዊ ንድፈ ሀሳብ ነው ይላሉ። የኢሉሚናቲ መነሻ እንደሆነ በሚነገርለት በኢንጎንስታልድ ከተማ በሚገኘው ሙዚየም ውስጥ የምትሠራው ማርያ ኢምፕለሽመር እንደምትለው በሙዚየም ውስጥ ካሉት አስገራሚ የታሪክ አጋጣሚዎች ጋር የሚተሳሰሩ የኢሉሚናቲዎች መጽሐፍ ይገኛሉ በማለት ትገልጻለች። ከተማውን የሚያስጎበኘው ክላርነር እንደሚለው በታሪክ ጉልህ ስፍራ ያላቸው ቦታዎች ሲያስጎበኝ በሴራ ትንታኔ የሚያምኑ ጎብኚዎች ያጋጥሙታል። ኢሉምናንቲ አሁን የማይታይበት መንገድ አስገራሚ ነው። ከእውነተኛው ኢሉምናንቲ በጣም በተለየ መንገድ ነው አሁን የሚታየው ይላል። አሁንም ድረስ የኢሉምናንቲ ስብሰባ በከተማው እንደሚካሄድ የሚያምኑ ሰዎች እውነት ባይሆንም እንኳን ቦታውን ይጠይቋታል። ከሁለቱ የዓለም ጦርነቶች ከፈረንሳይ አብዮት ከሀገር መሪዎች ከሀብታም ሰዎች ግድያ ከአሜሪካ ላይ ከተፈጸመው የመስከረም 11 ጥቃት እንዲሁም ከሌሎች በዓለም ላይ ከተከሰቱት ጉልህ ክስተቶች ጀርባ ኢሉሚናቲዎች እንዳሉ የሚያምኑ ጥቂቶች አይደሉም። በኢሉሚናቲ በፍሪሜሰንስ በሚስጥራዊ ማህበራትና በ666 ዙሪያ በርካታ ነገሮች ይነገራሉ። ጥንታዊውም ሆኑ ዘመናዊ የግንባታ ውጤቶች ወይም ህንፃዎች የተሰሩባቸው ቅርጾችና ምልክቶች ከኢሉሚናቲ ጋር ተያይዘው ይገለጻሉ። በአውስትራሊያ በ1923 ዘመን የተገነባውና ድቡ ማስኮኒ ሴንተር፣ በእንግሊዝ ግራንድ ቴምፕል የተሠራውና በለንደን ከተማ የሚገኘው ሕንፃ ባለቤትነቱ የምስጢራዊው ማኅበራት ነው። በ1900 በአሜሪካ ኒውዮርክ ከተማ ማሶኒክ ሎጂ ህንፃ ይጠቀሳሉ። የኢሉሚናቲ እንደሆኑ የሚታመኑት ዓለም አቀፍ የንግድ ምልክቶች፣ መጠሪያ ስሞች፣ አርማዎችና ባንዲራዎች ላይ የሚገኙ መገለጫዎች ናቸው። በአሜሪካ ዶላር ላይ ጠባቂው ዓይን በሦስት ማዕዘን ላይ ጎልቶ ይታያል። በኢሉሚናቲ ዙሪያ በርካታ ዝነኛና ታዋቂ ድረ ገጾች ሚስጢራዊ፣ ፍሪሜሰኖች በአሜሪካ የተሰኘው መጽሐፍ በሚለው ዓለም በብዙ ቅጆች ተሽጧል። የሞት ቀለበትና ሚስጢራዊ ማኅበራት የተሰኙት ደግሞ በብዙዎች ተወዳጅ ነበሩ። በተለይ የኢሉሚናቲ መሥራች አውሮፓ ሀገራትና አሜሪካ ስማቸው ከዚህ ድርጅት ጋር ተያይዞ ይነሳል። ከሀገራት መሪዎች ፍራንክሊን ሩዝቬልት ጆርጅ ዋሽንግተን፣ ከቅርቦቹ ደግሞ ባራክ ኦባማና ኒኮላስ ሳርኮዚ ይነሳሉ። የእግር ኳስ ተጫዋቾቹም ከዚህ ሀሜት አልዳኑ። በዚህ ስፖርት የገነኑት ሉካ ሞድሪጅ፣ ዴቪድ ቤካም፣ ዣቪ አሎንሶና በርካቶች ይጠቀሳሉ። በሙዚቃው ዓለም ሀብትና ዝና የሞላላቸው ስመጥር አቀንቃኞችም የኢሉሚናቲ ሀሜትን ይቋደሳሉ። በርካታዎቹ በአሜሪካ ምድር የገነኑ ናቸው። ከእነዚህም መካከል ጄይዚ፣ ቢዮንሴ፣ ኢሚኔም፣ ሌዲ ጋጋ እያልን ብንቆጥር አድማጮችን ማሰልቸት ይሆንብናል። የዛሬ ነገረ ጉዳያችንን በዚሁ አበቃን። ዕለታዊ ዝግጅቶቻችን እንዲደርሷችሁ ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰቦቻችን እንድትሆኑ እንጋብዛችኋለን። ሰላማችሁ ይብዛ።